ይጫላል ሽሽት የሆነ ነገር ሲሆን የሆነ ነገር ሲያወራኝ ይጨንቀኛል። ባንዴ ደግሞ እኮ የሆነ ነገር ለተውና እንዲህ ነው እንዲህ ሆንኩ ብለሽ ከነሱ ጋር ካላወራሽ ራስሽን እያስታመምሽ የተሰማሽን ነገር፣ ያለሽበትን ነገር የምታውቂው አንቺና አንቺ ብቻ ነሽ፣ አያውቁም። እኔ እንድትወልጂልኝ ፈልጋለሁ ብለኝ ባፉ ያቃል። አይ ዊሽ በወልድ ደስ ይላል። ልጅ በጣም ደስ የሚል ነገር ነው። ጓደኞቼን፣ እህቶቼን በአካባቢ ያለ ሰው ታያለሽ ግን አንድ ነገር ሳልሆን ልጅ ውለድ ይባላል እንዴ? ልጅ እንደዚህ እያሉኝ ዴ እንደዚህ ምናምን ሲለኝ ምን እንዳደረገኝ ተቀርሽ ቀረሁ። በጣም ነው የሚናፍቀኝ። ስልክ አውራው እና ስራ ላይ መልሼ ልደውል ምናምን እያልኩ በቃ ራሴን እያሸሸው ምናምን። የሆነ በጣም የሚያስጠላው ነገሩ ይበዛ ነበረ። ግን እግዚአብሔር ይመስገን አሁን ነፃ ነኝ ላይክ ያለቀስኩት ያንን እንትን አስቤ አለ ማርቲ። በጣም ብዙ ጊዜ አልቅሼ ወጥቶልኛል። ጠንካራ ነኝ። በጣም ብዙ ነገር መስራት እችላለሁ። አሁን ላይ ቦይ ፍሬንድ ዩ ቲንክ፣ እኔ ቦይ ፍሬንድ መያዝ ፈልጌ ሰንበዴና ጥቼ ከሰንበዴ ጋር የሆነ ነገር መሆን አቅቶኝ ኖ፣ አይደለም። ትክክለኛ መሆን እፈልጋለሁ። አትሊስት ለሚመጣው ሰው ጤነኛ ልብና ጤነኛ አይምሮ ይዤ መቀመጥ አለብኝ። ራሴ ማዳመጥ አለብኝ። ማስቀደም ያለብኝን ነገር ማስቀደም አለብኝ። ገባሽ አለል። ሁሉም ነገር ያልፋል፣ ግን ጊዜ ይፈልጋል። ከዚህ ነገር ሙሉ ለሙሉ ወጥተሽ ራስሽን ችለሽ ሁይ ነፃ ነኝ፣ ነፃ ነኝ።